በቃ ምንም ስድስት ስልሳ ስድስት ነው መሆነው። ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ እጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀል ይረገጣል። በአላህ በእናትሽ በቃ ለፈጣሪ እሱ ፍርዱን ካልፈረደ ማለትና ፈጣሪ የሚባል ነገር የለም። ከዚህ በኋላ እኔ ሴጣን አምላኪ ነው መሆኑን ሀቢባ ታይ። ወላይ አሁን እዚህ ራሱ ፎዚ ራሱ ታይ ያለችሽ ነው። ላሄ ወኤና ኤላይ ሄ ራጅኦን ዛሬ የተፈጠረው ነገር እጅግ በጣም የሚያስደነግጥ ነው። እንግዲህ እንደሰማችሁት ነው፣ ሀቢባን በጣም ብዙዎቻቸው ይሰድቧታል፣ ሰምታችኋል። የዛሬው ደግሞ ለየት የሚያደርገው ነገር በልጇ መጥተው እንግዲህ ፈጣሪ የለም ብላ እንድትወስን ነው ያደረጓት። ምክንያቱም በእኔ እንደዚህ ልጄን እንደዚህ አድርጎ የፈጠረው ፈጣሪ እነሱ እንደዚህ ሲሰድቡት፣ እንደዚህ ሲያንቋሽ፣ እንደዚህ ሲያደርጉት እነሱ ላይ የሆነ ነገር እስካላደረገ ድረስ እነሱ ላይ የሆነ ነገር አድርጎ እስካላሳየኝ ድረስ ፈጣሪ የለም ብዬ አምናለሁ ስድስት ስልሳ ስድስት እምነት ተከታይ መሆናለሁ ስትል ነበረ። አላህ ሱብሐነ ወተዓላ ይጠብቀን። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ቲክቶክ ላይ ዞር ዞር ስል የሰማሁት ነገር እጅግ በጣም አስደንግጦኛል። መግቢያ ላይ እንደሰማችሁት ነው። አሁንም ቪዲዮ ማስገባላችሁ ይሆናል። ሀቢባ ታውቋታላችሁ። በጣም ብዙ መልካም ስራዎችን ትሰራለች። በተለይ ደግሞ ታማሚ ልጆች ላይ፣ እናቶች ላይ፣ አባቶች ላይ፣ ወጣቶች ላይ ትኩረት አድርጋ እነሱ ላይ ትሰራለች። በተለይ ይብለጥ ደግሞ ህጻናት ላይ፣ ልጆች ላይ ትኩረት አደርጋለች። ምክንያቱም የራሷ ልጅ በራሷ አንደበት ችግር እንዳለበትና ብዙ ለፍታ ሌላ ጥራ ደክማ ማውራት እንዲችል አድርገው የሚሰማው ደግሞ በሰማ እንደሆነ ተናግራ ነበር፣ እና ለብዙ እህቱ እህት ወንድሞቻችን እናቶቻችን አሪያ ይሆን ዘንድ የእሷንም ያለ ያሳለፈችበትን ህይወት ተናግራ በሷ ብርታት፣ እሷ በተናገረችው ሁኔታ ሌሎች አንገታቸው ደፍተው ልጆቻቸውን ደብቀው ሲኖሩ የነበሩ እናቶች እሷን አይተው ብዙ እናቶች ልጆቻቸውን እንደፈለጉ እንዲሆኑ አውጥተው ማሳየት ወጥተው እንዲጫወቱ በቃ ብዙ ነገር እንዲያደርጉ ሰበብ ያሁና አሳይታቸው መንገዱን የተደበቁ ልጆች ወጥተው የተለያየ ነገር ሲያደርጉ ተመልክተናል ምክንያቱም እናቶች እንደዚህ አይነት ልጅ የተፈጠረባቸው የተለያየ ችግር ያለባቸው ልጅ ያለባቸው ሰዎች ሰው ምን ይለኛል በሚል ምክንያት ልጆቻቸውን ደብቀው ይኖሩ ነበር ግን ደግሞ እነ ሀቢባ አይተው ያለውን ችግር ስለተናገሩ ይሄም አለ እንዴ ይሄ ነገር አያስፈራም እንዴ ይሄ ነገር አያሸማቀቅም እንዴ ብለው ልጆቻቸውን ወደ ሶሻል ሚዲያ የሚሆን ወደ ማህበረሰብ መቀላቀል ጀመሩ ማለት ነው። እና እንዲህ ያደረገችው ለምሳሌነት እሷ ተምሳሌት እንድትሆንና ልጆቻቸውን የደበቁ ሰዎችን ልጆቻቸው እንዳይደብቁ ይህ የአላህ ፍጥረት እንደሆነ አምና አምነው እንዲቀበሉም አድርጋ ያደረገችውን እናት ለምን ልጇ በዚህ ልክ ይረገጣል? ለምን ልጇ በዚህ ልክ ይሰደባል? ከሚገርማችሁ ነገር እሷ አሁን እንደዚህ ምርር ብላ እያወራች ያለችው ልጅቷን ሰድቦባት ነው። ምን ብሎ እንደሰደቡ ደግሞ ቪዲዮን ተከታትለን እንመለስ። ልጇን ደንቆሮ ብለን ከሰደብንባት ልቧ ተሰብሮ ትጠፋለች ነው። ልጅ ላይ ለተደረገው ነገር ፍርዱን ከፈጣሪ ይጠብቃለሁ። ይረገጣል ደግሞ ለደንቆሮ ልጇ ማይም ማይሰማ፣ ገና በቤቷ ቆየው። ልጅ ይረገጣል ደሞ ለደንቆሮ ልጅዋ፣ ማይሰማ ገና በቤቷ ቆየው። ማይሰማ ገና በቤቷ ይረገጣል፣ ለማይሰማ እንዳትረሱት፣ ይህንም እንዳትረሱልኝ። እስከመሞት አደረሰው። ይሄንን ለታሪክ አስቀምጠዋለሁ። እኔ በሕዝቤ እኔ ኢትዮጵያዊት እህታችሁ በኢትዮጵያውያን ነው ይሄ ተደረገ። ልጅ በኢትዮጵያዊነቱ እንዲያፍር አልፈልግም። እና አማርኛ አስተምሪው ልጅሽን ትሉኛላችሁ። እንደዚህ አይነት ክፋት እንዲሰማ እንኳንም አማርኛ አላወቀ ልጄ። አማርኛ ይማር ልጅሽ ትሉኛላችሁ። ልጆችሽን አማርኛ አስተምሪያቸው ትሉኛላችሁ። እንደዚህ አይነት ክፋት እንዲሰማ እንግዲህ እንደሰማችሁት ነው። ልጇን በዚህ ልኩ ሊቭ ላይ ቀጥታ ስርጭት ላይ ቤታቸውን ከፍተው በዚህ ልክ እንደ የሚሳደቡት እኮ ሴት ቢሆኑ እሺ፣ ግን ወንዶች ናቸው። ወንድ ልጅ እንዴት ነው ላይቭ ከፍቶ እንደ ሴት አፉን ከፍቶ የሚሳደበው? ወላሂ በጣም ታሳፍራላችሁ። ከእሷ ጋር ችግር ካላችሁ እሷን መስደብ፣ እሷን መውቀስ፣ እሷን መተቸት፣ እሷ ላይ የፈለጋችሁት ነገር ማድረግ ትችላላችሁ። ግን ምንም የማያውቀው ምንም እንትን የማይለውን ልጅ ላይ እንደዚህ መስደብ፣ እንደዚህ መርገጥ ምን የሚሉ ት ነው አረ እናንተ ወልዳችሁ አልጨርሳችሁም። ነገ ምን እንደምትወልዱ አይታወቅም። ይህ የፈጣሪ ስራ ነው። ፈጣሪ ይሄንን ልጅ ለምን እንደፈጠረው የምታውቁት ነገር የለም። ለእናንተስ ምን አይነት ልጅ እንደሚሰጣችሁ የምታውቁት ነገር የለም። ወልዳችሁ ሳትጨርሱ በሰው ልጅ ላይ አትሳቁ፣ አትሳለቁ። የሰውን ልጅ በዚህ ልኩ ባታንቋሽሹ የተሻለ ነው። እና ደግሞ ስለ እናቶች ወጥተው እንትን እንዲሉ እንደፈለጉ ልጆቻቸውን በነጻነት እንዲለቁ የተናገረችውን ደግሞ ላሰማችሁ። ከራሷ አንደበት ነው የተናገረችው። ሰዎቹም የሚገርማችሁ ነገር ከራሷ አንደበት ልጇ ላይ ችግር እንዳለበት ያንን ችግር ደግሞ ምን ያህል ውጣ ውረድ ወርዳ ምን ያህል ሕክምና አድርጋ ምን ያህል ደክማበት ለዚህ ደረጃ እንዳደረሰችውና አሁንም ሕክምና እየተከታተለችበት እንደሆነ ከራሷ አንደበት ነው ለማህበረሰቡ የተናገረችው። ግን እናንተ ይጠቅማል ብላችሁ ስትናገሩ ደግሞ አንዳንድ ሰዎች በዚህ ደካማ ጎናቸው ገብተው ይወጓቸዋል። አጃኢብ ነው። እስቲ ቪዲዮን ተከታትለን እንመለስ። ለምን አይሰማም እንደነበር እኔ ራሴ ነኝ የተናገርኩት፣ አይደል ፈጣሪ የሰጠኝን ስለሚወደኝ ስላመነብኝ የሰጠኝን ነገር እኔ ነኝ የተናገርኩት። ልጅ ኦፕሬሽን ተደርጎ ነው ሂሪንግ ሄድ እዚህ ላይ አድርጎ ነው በዛ ነው የሚሰማው ብዬ የተናገርኩት እኔ ነኝ። ሌላ እናት ካለች እሷን ለማበርታት ሌላ እናት እንደኔ አይነት ኬዝ የገጠማት እናት ካለች እሷ እኔን አይታ እንድትበረታ ሀቢባ ችለዋለች፣ ሀቢባ አሸንፈው፣ ይህንን ይህን ፈተና አልፋ አብራ በደስታ በጸጋ ተቀብላ እየኖረች ነው። ስለዚህ እኔ የምችላለው ብላ ሌላ እናት እኔን አይታ እንድትበረታ በተናገርኩት ነገር የልጄን ፎቶ ሰቅለው ደንቆሮ ልጅን የወለደችው ይህንን ስክሪን ሪከርድ እኔ በአይኔ ያየሁትን ልጄ አድጎ አማርኛ ችሎ ቢያየው ኢትዮጵያኖች ምን አይነት ናቸው ምንድን ነው የሚለው? እኔ ገና የስምንት ዓመት ልጅ ነበርኩ። ይሄ ይሄ ፎቶ እንግዲህ እኔ የስምንት ዓመት ልጅ ነበርኩ፣ ፎቶዬን ሰቅለው ሰደቡ ብሎ ምንድን ነው ስለ ዜጋው የሚኖረው አስተያየት? ኢንተርኔት የያዘውን ነገር አይለቅም አይደል? ይቀመጣል። ለዛ ነው እኔ መቼም ነገ ልጆች የሚያፍሩበትን ነገር እማላደርገው። የኔን ስክሪን ሪከርዶች ሲያዩ ልጆች ይኮሩብኛል። ምን አይነት ጀግና እናት እንደነበርኩ ምን አይነት ነገር አሳልፌ የት እንዳለው ምን አይነት ነገር እያሳለፍኩ እንደሆነ ልጆች አይተው እናታችን ጀግና ናት ብሎ ይኮሩብኛል። ያበስኳቸውን በብዛት የረዳኋቸውን ያስረዳኋቸውን ሰዎች ብዛት አይተው በእኔ በእናታቸው ይኮራሉ ሲያድጉ እንጂ አያፍሩብኝም። ልጆቼን የሚያሳፍር መጥፎ ቃል ካፌ አይወጣም። ዘረኝነት፣ ጥላቻን መቼም አልሰብክም። ግን ልጄ ምንም አይነት ጥላቻን እንዲኖረው ለሰዎች አልፈልግም ይሄ የኔ ጥፋት አይደለም የነሱ መጥፎ ቃል ካፋቸው መውጣት የኔ ጥፋት ሊሆን አይችልም እኔ አላፍርበትም እነሱ ግን ህሊና ካላቸው ያፍሩበታል ፈጣሪም ደግሞ የሚማሩበት ነገር ይሰጣቸዋል ይህንን ያደረጉ በሙሉ ግን እንደዚህ አይነት ነገር ስታይም ተቃወሙ ለእኔ ሳይሆን ለስስ ሰዎች ስስ እናቶች ለስሶች እኔ ጀግና ነኝ ጠንካራ ነኝ ምንም ነገር ብባል ምንም ነገር የማይሰብረኝ ጀግና ነኝ። ለምን ራሴ ላይ ሰርቼ ነው ወደ ሶሻል ሚዲያ የመጣሁት? ምን አይነት ሰዎች እንዳሉ ስለማቅ ራሴ ላይ ሰርቼ በርትቼ ጀግኜ ነው የመጣሁት። ከዚህ በላይ ምን ልባል እችላለሁ? እኔ ትዳሬን ባሌን ልጆቼን እናቴን አባቴን ሁሉ ነገር የተሰደበ፣ ከዚህ በላይ ምን ይመጣል? ምን ልባል እችላለሁ ከዚህ በላይ መልኬን ፈጣሪ የፈጠረው ተሰድቧል። ፈጣሪ እሷን ሲፈጥር ተሳስቷል፣ ፈጣሪ ትክክል አይደለም ተብሎ የፈጠረኝ አምላክ ሳይቀር ተሰድቧል። የፈጠረኝ አምላክ እኔም በስህተት እንደፈጠረ እንደተሳሳተ የማይሳሳተውን ፐርፌክቱን አምላክ እሷን ሲፈጠር ተሳስቷል። እዩ ትንትኗን ይወት መልኳን ናይጄሪያ ና ምትመስለው እዩ ጥርሷን እዩ አቷ አፍንጫዋን ተብሎ የፈጠረኝ አምላክ ሳይቀር ጃጅ ተደርጓል። ገባችሁ? ከዚህ በላይ ምን ይመጣል? እኔ ላይ ምን ምንም ጀግና ነኝ። ይሄንን ተቋቁሜ አልፌ ነገ ትልቅ ቦታ ደርሼ ወዳጄም ጠላቴ የሚያየኛል። ወዳጄንም ጠላቴንም አመሰግናለሁ። በዚህ ሰዓት ከጎን ያላችሁ ሰዎች በህይወት ያረሳችሁ በዚህ ሰዓት እዚህ ጋር እዚህ ጋር ያላችሁ ሰዎች በዚህ የትም ቦታ ሆናችሁ ከኔ ጎን ያላችሁ ሰዎች ውለታችሁን አረሳም። እንግዲህ እንደተመለከታችሁት ነው ተመልካቾቼ። እሷ እንደሆነ እንደሰማችሁት አልቅሼ ዱአ አደርግበታለሁ አልቅሼ ለፈጣሪ ነገር ያለው ብላለች። የተበዳይ ዱአ መሬት ላይ ጠብ እንደማይል ታውቃላችሁ። አልቅሳ ደግሞ ዱአ ካደረገች በጣም ከባድ ነው። ልጆችን ከመሳደብ እንደዚህ አይነት ኬዝ ያለባቸውን ሰዎች ደግሞ ከመሳደብ ተቆጠቡ። ይህ የአላህ ፍጥረት ነው። አላህ የፈጠረውን ነገር ደግሞ እኛ ምንም ልንጨምርበትም ልንቀንስበትም አንችልም። ስለዚህ ከእሱ እሱ የፈጠረውን ነገር እሱ ፈልጎ የፈጠረውን ነገር ደግሞ ለምን ፈጠርክ ተብሎ በዛ ጉዳይ ላይ እናት ልትወቀስ፣ እናት ልትሰደብ፣ እናት ልትረገጥ፣ ልጇ ሊሰደብባት፣ ሊረገጥባት አይገባም። ያንን ሰው ከፈለጋችሁ ከዛ ሰው ጋር ኬስ ካላችሁ ከዛ ሰው ጋር ችግር ካለባችሁ ከዛ ሰው ጋር እንትን መጋፈጥ ነው እንጂ ልጅ ላይ ዘላችሁ ባትሄዱ፣ ሌሎች እንዲሁም ቤተሰብ ላይ ዘላችሁ ባትሄዱ የተሻለ ነው። ይህ ሶሻል ሚባል ሶሻል ሚዲያ የሚባል ነገር ይህን ነው ጣጣ ይዞባችሁ የሚመጣው እና አላህ ሱብሃነ ወተዓላ ይጠብቀን። ሌላ ማለት የምፈልገው ነገር ወላሄ እናቶቻችን ለካ ይሄ ነገር እንደሚመጣባቸው ስለሚያውቁ ነው ችግር ያለባቸው ልጆች ካላቸው ደብቀው ወደ ሶሻል ሚዲያ እንዳይወጡ ወደ ማህበራዊ ሚዲያ እንዳይወጡ የሚያደርገው። ይህ ነገር ጠፍቷቸው አይደለም፣ ለካ ይሄ ነገር እንደሚመጣ ስለሚያውቁ ነው። ይህንን ጫና፣ እንደዚህ አይነት ነገር እንደሚመጣባቸው ስለሚያውቁ ነው ችግር ያለባቸውን ልጆች ደብቀው ሸሽገው የሚይዙት። እና ይሄ ነገር እንዳይፈጠር ነበረ። ልጆቻቸው እንደፈለጉ እንዲወጡ ከማህበረሰቡ እንዲቀላቀሉ፣ ቅድም ብያቸዋለሁ ማድረግ ያለባቸው ሎርማን ሰው የሚያደርገውን ሰው ሁሉ ማድረግ እንዲችሉ በር እንዲከፈትላቸው ነበረ። ይሄ ነገር እንቅስቃሴ ስታደርግ የነበረችው እህታችን ሀቢባ ማለት ነው። ነገር ግን በራሷ ልጅ ራሱ መጡ። ያችሁ ወጣቶች ናቸው፣ እንደዚህ የሚሳደቡ ወጣቶች ናቸው፣ እንደዚህ የተራገጡ እንደዚህ የወረደ ንግግር እየተሳደቡ ያሉት ነገ የነሱን ምን እንደሚወልዱ ምን እጣ ፈንታ እንደሚደርሳቸው የማያውቁ ማለት ነው። እና እንደዚህ አይነት ነገር ከመሳደብ ተቆጥባችሁ ችግራችሁን ከዛ ችግር ከተፈጠረባችሁ ሰው ችግራችሁን ከቻላችሁ ተነጋግራችሁ መፍታት ካልቻላችሁ ደግሞ በምትፈቱበት መንገድ ከዛ ሰው ጋር እንጂ እንደዚህ ቤተሰብ ጋር ልጅ ጋ ባትሄዱ እንደዚህ ባትደራረሱ ጥሩ ነው። ሀቢባ ደግሞ እስትክፋር አድርገሽ ወደ ራስሽ ተመለሽ። የፈጠረው አምላክ አለው የፈጠረው አላህ አለው። ስለዚህ እሱ የፈጠረው ምክንያት አለው። የፈጠረበት ይህንን ነገር ለምን እንዳደረገበት እሱ ራሱ ያውቃል። ስለዚህ እሱን እንደዛ ሰዎች ያደረጉ ብለሽ ፈጣሪን የመካደን ስራ ባትሰሪ የተሻለ ነው። ፈጣሪ ሳያውቅ አያደርግም። ይህንን ነገር ለእነሱ ምን እንደሚያዘጋጅላቸው ምንም የሚታወቀው ነገር የለም እና። አላ ስብሀነ ወተአላ ጥበበኛ ጌታ ነው። ገፉር ረሂም ነው። ምን አለ እነሱን አይተው ለሱ ሙሉ በሙሉ ጤነኛ ቢያደርገውስ ማን ያውቃል? ነገ ያደርግ እንደሆነ ታውቂያለሽ? ምንም ያቃው ነገር የለም። ይህ የአላህ ጥበብ ነው። መናገር አይችልም ነበረ ይሁልሽ፣ ሰበቡ እያውን አደርሰች ደግሞ መናገር እንዲችል አድርጎታል። አሁን ደግሞ ያው መስማት ነው። መስማትም ደግሞ ይሰማል። ነገር ግን ትንሽ ያገዘው ነገር ምንድነው ሰማ ነው እየተጠቀመ ያለው ያንን ሰማ እንዲወጣና ሎርማን እንዲሰማ የሚያደርገው እንደሆነ በምን ይታወቃል? አላህ እኮ ገፉር ራሒም ነው። አላህ እኮ አዛኝ ነው። በምን ይታወቃል? እንደዚህ ሰዎች እንደዚህ ያሉት አይደለ? እኔ በሰራሁት ፍጥረት እኔ ባደረግኩት ነገር እንደዚህ ተሳለቁበት፣ እንደዚህ ያደረጉት ብሎ ሙሉ ለሙሉ ጤነኛ እንደሚያደርገው ምናቀው ነገር የለም። እና አላህ ስብሃነወተዓላ ጤናውን ይስጣው። አንቺም ደግሞ አብሽሪ፣ ጠንካራ እናት ነሽ፣ ወላይ ከሚባለው በላይ ጠንካራ እህት ነሽ እና ፈጣሪ ሽን አትካጂ ፈጣሪ ይሄንን ነገር አላደረገልኝም። ይሄንን ነገር ስላላደረገልኝ ደግሞ ሌላ እምነት እከተላለሁ ከእምነቴ ወጥቼ ሴጣን አመልካለሁ 66 እሆናለሁ የሚለውን ነገር ትተሽ እስትክፋር አድርገሽ ወደ ቀልብሽ ተመለሺ። ለሰው ብለሽ ደግሞ ፈጣሪ ሽን መካድ የለብሽም። ለሰው ብለሽ አላህን መንትን መራቅ የለብሽም። ዱአ አድርጊ ጸሎት አድርጊ። ትልቁ ነገር የኛ መሳሪያ ዱአ ነውና አላህ ስብሐነ ወተዓላ ለልጅሽ ጤና እንዲሰጥልሽ ደግሞ ዱዓ አድርጊ። ውድ ተመልካቾች ስ ትከታተሉት የነበረው ቆይታ ይሄን ይመስል ነበረ። ሁላችሁም ዱዓ አድርጉላት። አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በእያላችሁበት ሰላም ሁኑልኝ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ